ብቻት ነው ገባ አንድ ነገር ልንገራችሁ እዚጋ ያላችሁ ማለት ነው እንደዚህ የምትሳደቡ ሳምሪ ምንወዳት እህታችን ናት የጂጂንክያ ምንኮራባት ሳምሪን ስታዩ ጂጂንክያን ማድነቅ አለባችሁ ምክንያቱም እንዴት እንዳሳደገቻት ነው እንዴት ጨዋ አርጋ ስነ ስርዓት ያላት ልጅ አድርጋ እንዳሳደገቻት ምልክት ነው ዩጋይስ ሀፍት ነው ስ ሌላ ነገር ዝም ብላችሁ ማውራት የለባችሁ። ሳምሪ ጨዋናት ካላችሁ ሳምሪን ያሳደገቻት ጂጂ ያ እንዴት አድርጋ እንዳሳደገቻት ምስክር ነው። ምናምን እንኳን ባያዩ እኔ አሁን በነገራችን ላይ ማውራት እንፈልገው አይደለም ግን፣ አትሊስት በጊዜ አንድ ሴት ልጅ አስራ ስምንት ሳይሞላት ቦይፍሬንድ ይዤ ወጥቼ መኖር አለብኝ ስትል እምቢ የምትልናት ስነ ስርዓት ስላላት ነው። አይደለ? ትክክል ቢገባቸው ኖሮ ነው ምል፣ ቢገባቸው ስትል ኖ ትጎጅብኛለሽ ብላ የምትጮህ እናት ምን ያህል ለልጇ ግን ይሄ ህዝብ ልንገር፣ ይሄ ህዝብ ይሄ ህዝብ ልንገርህ አይደለ ምንም እማያቅ በግ ህዝብ እንደሆነ ነው የምነግር። ጫት ሕፃናትን ውለዱ፣ ክበዱ ብሎ የሚመርቅ ከነቄሱ ጭምር ነው ምልህ እኮ ወጣቶች ተጋቡ እንጂ ውለዱ እንጂ ክበዱ። ይሄ ነጭ የሰጠንን ይሄ ሰላሳ ቀን በሙሉ ሰነፍ እንድንሆን እንዳንሰራ እኛ ቆመን መጽሐፍ ቅዱስና ቁርን ይዘን እሱ ከስር እየቦረቦረ ሀብታችንን የአፍሪካን ዳይመንድ የአፍሪካን ጎልድ ያ ቆዚ ጋር የምፈልገው ነገር አለ የምመራመረው ነገር አለ ብሎ በኤርፖርታችን ነበር ሲያወጡት የነበረው። ታሪክን የዋ ልዩሽ ሄደ ብትሰማ፣ እነዚህ መጮች የተጫወቱብን። መጫወት መጫወት አይደለም። ትክክል ምንድ ነው መሰለሽ? በቀደም የዴዚ እናት አንድ ነገር ብላለች። ሁላችሁም እዩት ብላለች። የወለደ ሰው ነው ስሜቱ ነው የሚያውቀው። ዋጋ ዋጋ የተከፈለበት እኔ ልጄ ልንገርሽ፣ ልጄ ከማንም ሰው ጋር እንዴት እንድታደረግ አልፈልግም ለልጅ መመኛት መመኘውን ላይፍ አለ ማንኛውም ወላጅ ለልጁ የሚመኘው በቃ ልጅ እንደዚህ ብትሆን እንደዚህ እንደዚህ ባስብ ብለ አእምሮች ለምታስብ ተራው ልጅ አይደለችም በነገራችን ላይ ተራ ልጅ አይደለችም ለፍት ያሳደጋት ጥሩ ትምህርት ቤት ያስተማርካት አንተ ዘጠኝ ሰዓት አስር ሰዓት ቆመ እየሰራህ የእሷን ወደ የእሷን ምግብ ለፍት አሳደገ ገባ ዛሬ ልክ እንደ እቃ እንደ ቲማቲም ተነስቼ የፈለግኩትን ነገር ላይ ዩ ሻታፕ ማም ምናምን ስትል ስትሰማኔ፣ ዛሬ ሰምቻት ራሱ በጣም ነው የደነገጥኩትኝ፣ በጣም ነው የደነገጥኩት። ዩ ማሜ ዩ ዶን ላይክ ትግሬ በት ዩር ሀዝባንድ ነጭ ብላ በአማርኛ ራሱ ልታወል የፈለገችውን ነገር ሳስበው እቺ ሴት ነጭ እኮ ያገባችው እኮ ምናልባት የተሻለ ነው ብላ መርጣ ነው። የእሷ እኮ ምርጫ ኮ ደስ ይላል። አሪፍ እኮ ነው ብታውቀው ኖሮ የእሷን መምረጧ። ለእኔ ፐርፌክት ሴት ናት። አትጋቢ እኮ አደለም አሁን። ልጅቷ እኮ ያልገባት ነገር እኮ አትጋቢ አደለም፣ አትያዥ እኮ አደለም፣ ጊዜው አደለም። ትንሽ ስራሽን፣ ትምህርትሽን አታቋርጪ ነው፣ ትምህርትሽን ተማሪ ነው። እኔ ስረዳት በማንኛውም መልኩ ትምህርትሽን ተማሪ ነው። ትክክል ነው ትክክል። ለዛውም ልንገርሽ 2024 መኪና አውጥታ፣ አዲስ መኪና ብራንድ መኪና አውጥታላት። ምንም የጎደለባት ልጅ አይደለችም። እውነት ለማውራት ግን ያው ወጣትነት ልጅነት የሚባል ነገር አለ። ያ ነገር ነው እየጎዳት ያለውን። እኔ ለዚህ ነበር እናገራለሁ። ለእሷ ነገር ውስጥ የገባት ማለት ነው ልጆችህን የአዲስ አበባ ልጅ ሆኖ ይቅርታ አርግልኝ፣ እኔ መናቂ አደለም። የአዲስ አበባ ልጅ ሆኖ ከናዝሬት ልጅ ጋር ፓሳ አያረግም። እውነቱን እንነጋገር ከተባለ የናዝሬት ልጅ ሆኖ ከድሬዳዋ ልጅ ጋር ፓሳ አያረግም። አንድረ ሜንታሊቴት ነው ያላቸው። እንዲህ እንኳን ቁጭ ብለን እንኳን አንድ በጣም ስለ የተለየ አስተሳሰብ ነው ያለን። እንኳንስ እኔ አሁን ልጁን ልናገረው ወይ ምናምን ጫና ላደርገው አደለም። ልጁ በራሱ ደግሞ እናቱ ደክማ በራሷ ደግሞ ያሳደገችው ልጅ ነው። ዝ ብሎ ድንች የመጣም ልጅ አደለም። በራሱ ደግሞ እናትየው ብዙ የለፋችበት ልጅ ነው። ቤተሰብና ቤተሰብ ባይወራረፍ፣ ለዚህ ነው አትሳደብ ያልኩትኝ፣ የኔን ቁስል ስለማቀው ነው። ልጁን እንዳትሳደብ እየጨውኩበት፣ እዚ ጋር ደግሞ ሌላ ስድብ መጣ። አሁን እዚ ጋር በቀነ ሰዎች ተቆሳስለዋል። ግን ልትጠነቀቁ እንደ አንድ ሴትናት፣ በተለይ ልጃችሁን በቤተሰብ ያሳደጋችሁ፣ በተለይ ሴት ላች። በትሞት ወደ ኢትዮጵያ ኮሚኒቲ እንዳታስጠኩ። ልጃችሁ በተለይ ውጭ ያደገች ከሆነች በተለይ ተንከባክባችሁ ያሳደጋቸት ብዙ የለፋችባችሁ ከሆነ እስከ መጨረሻው ድረስ በፍሪደም ማድረግ ያለባትን ነገር ወይ ፈቅዳችሁ መልቀቅ አለባችሁ። ካልሆነ አንድ ከእጃችሁ አምልጣ ከሆነ ወንድ ጋራ ከጀመረች ፎርጌት፣ ፎርጌት አምነ ነው መቀበል ያለብ። ከኔ ተማሩ ካልሆነ በእልህ ለዚህ ነው የዛ ሰዓት ሴትዮዋን ከኔ ተማሪ በቃ ውጪ ከዚህ ውስጥ ስል ጭራሽ ሴትዮዋ ደግሞ ኑ ዩቱብ ብላ ቁጭ አለች። እኔ ወሽመጤን የቆረጠኝ እኔ ልጄ ዩቱብ ላይ ልውጣ ስትል ፋይት ነው ያደረግኩትኝ። ዩቱብ ላይ መውጣት የለባችሁም ነው ያልኩትኝ። ግን ሳልፈልገው ነው የወጣች። ሰው ግን ምንድን ነው የሚለው? ልክ እኔ ፈቅጄ ዩቱብ እንዳስወጣዋት ነው የሚያወራው። እኔ አሁን አልከራከርም። እኔ ለዚህ ለዶማ ህዝብም ሳሳምን አልኖርም። ያ ገባ ግን ይቺ ሴትዮ ግን ጭራሽ በፈቃደኝነት ነው እየወጣች ያለችው። ኑ ትብል ልክፍት ነው። ምን ሆና ነው? ጤነኛ ናት እንደውኛ አንደኛውኑ እዚሁ ላይ ተሰቅለናል ብለን ነው እ ለምን አፈር አይበላም። በዚህ በይቱ ለዚያም በነዚያ ተሰብስበ ፋሚሊ በጥሩ ሁኔታ ቢመጡ ነው እንጂ የሚሻለው። ገና ለገና ኧረ በኢየሱስ ከእንደገና ደግሞ የሚዘማት ማትመጣ ከሆነ ቶፒክ ከሌለ ጥሩ አጀንዳ ከሌለ ሁሌ እየተጣላ ልትመጣ ነው። እዚህ ላይ ልክ እንደ ኔ ብቻ አሁን የኔዎቹ እውነቱን ለመናገር ይፈልጉት ነበር፣ የዛሬ ዓመት ይፈልጉት ነበረ። እውነቱን ለመናገር በሽምግልና ተይዞ ነው። የዛሬ ዓመቱኑ ነገር ተፈልጎ ነበር። እኔም ራሴ አሁን ዩቱብ ስለምሰራበት ነው። ይንምል ግን ተነጋግረን በሽምግል ተመልሳችሁ ከወጣችሁ እወጣለው አፈርጠዋለው ብዬ ነው። በሽምግልና በዚህ ልጁም ስለተወለደ ጊዜን ግዝ ተወልዶ ረኡኡ ተብሎ በጓደኛ ምናምን ተለምኜ ነው እንጂ የዛሬ ዓመት ነበር ላፈርጥ የነበረው። ላስት ር እንደ ኦፕራሲዮን እንዳረግኩኝ ማለት ነው ገባህ። አሁን ደግሞ በዚህ አካባቢ ፈልገውታል። ምክንያቱም ይኸውልህ ብር ጠብነ ብር ጠብስሰዋል የላቸውም ብዙ ዩቱብ ተወዳዳሪ መጣባቸው፣ ብር ያስፈልጋቸዋል። ስለዚህ ከኔ ጋር አሁን ያለው ነገር ደግሞ የቆረጠ ነገር ስለሆነ እኔም ሲያንቀለቅለኝ የዛ ለታ ለዚህ ሴትዮ እባክሽን እንደኔ እንዳትሆኝ ስል እችን ምክንያት አግኝተው ነው የሆነች ነገር ጠብቀው። ቀደም ብሎ ቢናገሩ ገደል እንደመከታቸው ያውቃሉ። ከሳምንት በፊት ቢሆን ይህን ነገር ወይ ከሶስት ቀን ከአራት ቀን በፊት ቢሆን ኖሮ አንድ የሆነ ነበር መሃላችን ገደል እንደ ያችን ልክ ከጨረሱ በኋላ ፋቸውን አፋቸውን የከፈቱት ገብተዋል። ግን አንድ ነገር ልንገርሽ ልጅ ሳምሪ በጣም እንደምትወጃት እና ብዙ ዋጋን ስለከፈልሽባት እንደሆነ ይገባኛል። የእናትነት ፍቅርሽ ነው። በነገራችን ላይ አንድ ነገር ልንገር፣ ምን አይነት ባህር ያለ ይመሰለ እኔ እኔ ከሌሎች እናት ጋር እኩል አታርጎኝ። ምን አይነት ባህር ያለ ይመሰላቸው እኔ። ይቅርታ አርጉልኝ፣ የኢትዮጵያ እናት አይደለሁኝም እኔ በቃ ችግር አለብኝ። እንግዲህ ማለት እናንተ ችግር የምትሉት እኔ አሁን ይህ መክፈል ምናም እኔ ያንንማ እንደ ግዴታ ነው እንደ ውዴታ አይደለም፣ ግዴታ ስለነበረብኝ እናት ስለሆንኩኝ ያንን ነገር ያረኩትኝ፣ ከመውደድ ከፍቅር ጋር የተያዘ ነገር አይደለም። እኔ ደግሞ ምን አይነት ነገር አለ፣ ሰው ሲወደኝ ነው የምወደው፣ ሰው ሲያከብረኝ ነው የማከብረው። ይሄ ባህሬ ነው፣ ምንም ላደርገ አልችልም። ከዛ ላይ የኔና ሷ ፍቅር አልቋል። ግን ይሁን አማራጭ አለ። አንድ ሴት ልጅ አንድ እናት ናት ያለቻት አለን። ትክክል ያቺ እናት ባትወዳትም ትረዳታለች። ምክንያቱም መርዳት እንደ ሰው ግዴታ ይ ስለሆነ፣ አሁን ለምሳሌ የሆነ ሀፕን ነገር ቢያደርጉ የምናገረው ነገር ነው ዩ ዌልካም ነው ያልኳት። ላስት ይር ብዙ ነገሮች ሀፕን ሲያደርጉ ዩ ኤኒ ታይም ዌልካም በቃ ብለ ትላለህ። ምድ አይ ነው እኮ ክፏን አልተመኘሽም፣ ክፏን አልተመኘሽም ሀፕን ያደረገውን ነገር ነው የተናገርሽው። ትስ ገነቢ አንቺም እንድትጎጂ ንም የነገር እንዲደርስብሽ ምናምንም ማንም የሚፈልግ ጉዳይ ማንም ሰው ሁሉም ሰው የራሱ እውነት አለው። የራሱን እውነታ ደግሞ በራሱ መንገድ በራሱ አካሄድ በራሱ ሁናቴ ኤክስፕሌን የማድረግ መብት አለው በቃ this is her her freedom she can do whatever she want እኔ ከንግግሮችሽ በሙሉ አንደርስታንድ ያደረግኩት አንድ ነገር ምንድን ነው? አንደኛ ለልጅሽ ክፉ ነገር አልተመኘሽም፣ ክፉ ነገር አልተናገርሽም፣ ክፉ ነገር አልተመኘሽም። ላይክ ልጅሽ እንደዚህ ትሙት፣ እንደዚህ ትደረግ፣ እንደዚህ ምናምን፣ እንደዚህ የሚል ቃል አልወጣሽም፣ ግን ሀፕን ያደረገውን ነገር በግልጽ ተናገርሽ። ዳሴት እኔ ፈልጌው አይደለም የተናገርኩት። የሚገርም ነገር እነሱ ሁሉ ጊዜ የእነሱ ችግራቸው የልጆች ችግራቸው ምንድን ነው አሁን ሌላው እናት እንደምትሆነው ባለፈውም ይህን ያል ትሄዳለች ተብሎ አይደለም እዛ ቲክቶክ ላይ የተወጣ እንደ እናት አንገቷን ትደፋለች፣ ታዋቂ ስለሆነች እናዋርዳታለን በሚለው ሄዱ። ያው ማን አንገቱን እንደደፋ እንግዲህ ታየ። አሁን ደግሞ ይህንን አያውቁትም፣ ይህንን ነገር አሁን እኔ ጋ ያለውን ነገር ስለማያውቁት ትላንትና ያው እንከሳታለን በህግ ምናምን አይነት ነገር ብሎ ሲል እኔም ደግሞ በደንብ ዛሬ አንጀቷን የሚያሳረረውን ነገር ዛሬ ምን ስታደረግ እንደነበረ ራሱ ኢንፎርሜሽን ሲደርሰኝ በጣም ነው የገረመኝ እኔ እራሴ። ምክንያቱም በቃ ከዚህ ቶፒክ እንውጣ። አሁን እዚህ ጋር እንትን እንትን የሚባለው ነገር የለም ልል ነው። አይ ኖ ኖ ኖ ኖ አንድ አንድ እውነት አልንገርሽ፣ አንድ እውነት አልንገርሽ። ገና ድሮ ድሮ ጀመረሽ። ጀርመን እነሱ ጀርመን ሳይመጡ ጀምረሽ ስታደረግ የነበረውን ነገር ሁሉ እናውቃለን። ለልጆች ምን ያህል መስዋዕት እንደከፈልሽ፣ ምን ያህል ት እንዳስተማርሻቸው፣ ምን ያህል ጠንካራ እናት እንደሆን ሰርተሽ እዚህ ጀርመን ሀገር ከመጡ በኋላ ደግሞ ማየት ይቻላል። ሳምሪንም ናቲንም ማየት ይቻላል። ሌላ በቃ ሌላ ሌላ ማየት ያንቺን ፐርሰናል ብሄቤር ነው መተው ይቻላል። የእነሱን ልጆቹን ግን ማየት ይቻላል። ህዝብ የሚኮራባቸው ሳምሪን፣ ህዝብ የሚወዳት ስርዓት ያላት እንደ ማንኛውም ሴት ቂጧን ማትበለቅጥ ጎበዝ ሴት ናት። ይሄ ምንድን ነው? ያንቺ ያስተዳደግሽ ውጤት ነው። አይደለም እኔ ጋ ያለች የራቁት ፎቶ አላት የራቁት ፎቶ ስለ በቢኪኒ የምትነሳው ይሄ ፍሪደም ነው ለሞዴል ሾ የምታደረገው በፓንት በምናምን በቢኪኒ በቆንጆ ጡት መያዣ ምናምን በጣም ብዙ ብር ወጥቶበት አላት ፎቶ ሹቲንግ ያረገችበት። ይሄ የሰው ልጅ መለኪያ አይደለም። ልብህ ራቁት ሲሆን፣ ጭንቅላት ራቁት ሲሆን ያ ነው መለኪያው፣ ገላ አይደለም። ስንፈጠረኛ ገላችን እኮ ራቁት ነው። እግዚአብሔር እኮ ሞልቶ የሰጠን ሙሉ። አስተሳሰብህና ትህትና፣ ፍርሃ እግዚአብሔር ሲኖርብህ ነው እናትህን እንደዚህ ለጎርምሳ ብለህ ነገር ፈልገ ለገንዘብ ብለ የመጀመሪያው ስህተት ነው ተባል አይደለ? የሁለተኛው እንዴት ነው ስህተት የሚሆነው? ለዚያውም በመጀመሪያ ፍቅር ላይ የነበረች ሴት ናት። ዛሬ እኮ እሷ ፍቅር ላይ አይደለችም ያለችው፣ አንጀቷ እየተቃጠለ እኮ እሷን ቁጭ አድርጎ እኮ ሴት እያመጣ እኮ እየሸቀለባት እኮ ያለው ወንድ እኮ ነው። እሷ ግን ሁሉ ነገሯ ድምፅ። እሷ ምንድን ነው የሚመስላት? በቃ ማንም ሰው ምንም ማያቅ እናትነት ማለት ከኋላ ሆኖ የልጅን ገበና መደበቅ ነበረ። ሰባት ዓመት በሙሉ ኗን እየደበቅኩኝ እሱን ስራ እያየሁኝ ከኋላ ሆኜ ካሁን ካሁን አከሌ እንዳይሰማ ልጆቹ የሚደጉ ልጆቹ ያላባት አይደጉ ብዬ ያፈንኩትን ነው። እሷ በራሷ ይኸውልህ፣ አሁን እዚህ ላይ አፋቸውን ይዛሉ ማለት ነው። በራሷ ጊዜ እኔም ማላቅ ይመስላታል። ከእሷ የበለጠ ሙሉ ታሪኩን ማቀው እኔ ነኝ ልጁ ግን አልነግራትም። እንዲያውም እንዳትሰማ እሷም በማትሰማበት መንገድ ከወንድምየው ጋር እየተወያየን እንደዚህ እንደዚህ አይነት ነገር አለ እንዲህ አይነት ነገር አለ ስለ እያልኩኝ የእሷን ገበና የደበቅኩ እናት ነኝ። እንዲህ እንደምታይኝም አደለው። ዛሬ ባልሽስልስልልሽ እስካሁን እናትሽ ልጅሽን ፕሮቴክት እያረግሽ ነው። ለእሷ ነው ፋይት እያረግሽላት ያለች። ለምን መስለ ፕሮቴክት ማረጋት ለእሷ ብዬ አደለም አትሊስት እነዚህ ልጆች ትንሽ ይደጉ ገብተዋል። ህጻናቶቹ ማደግ ስላለባቸው፣ እዚህ ላይ የሚታየው ይሄ ቅባ የተቀባ የቅባ ቅዱስ የሚመስል እዚህ ጋር አይደለ፣ ቪዲዮ ላይ ተሳስሞ ሳውንድ ይላል አቤት፣ አቤት፣ አቤት የእነሱ ፍቅር ይልና ሌላውን ይደበድባል። የተጣሉት እነዛ ልጆች አሉ ዩቱብ ላይ ሲጣሉ እኔ ያስቀኛል። በቃ አቤት፣ ይሄ ፈነዳለታ። አቤት፣ ይሄ ሌሎች ዩቱበሮች ጋር የደረሰለታ። አቤት ይሄን ጉድ የወጣ ለታ እኔ ሽምቅቅ። ለዚህ ነው እኔ ግሬን ራቅ አድርጌ፣ ምክንያቱም የሚፈርስ ቤት ስለሆነ ሩቄ ራቅ ብዬ ነበር። ምክንያቱም በእንዲ እኔ አሁን አጠገባቸው ከሆንግል እሱ አፈርሰች ምናምን ሊባል ነው። ኦልሬዲ የፈረሰ ቤት ነው። ስለዚህ ደግሞ ዋናው ነገር ልንገራችሁ፣ ዋናው ልንገር ልንገራችሁ የእኛ ሀገር ሰው ሲተርት የእናት ምርቃት ከስር ይነቅላል የአባት ምርቃት ከስር ይነቅላል፣ የእናት ምርቃት ደግሞ አጥንት ይሰብራል። የእናት እርግማን እናት ያዘነችበት ልጅ ልጅ አይሆንም። በትዳርም ሆነ እናት አፕሩቭ ያላረገችው ትዳር አልፈለገችው ትዳር ትዳር አይሆንም። ቤዚካ ስ ፋክት አሁን እንዴት ነው ነው እንዴት ነው ወደ ነገሩ እኛ በጣም ምንወዳት ልጅ እንወዳታለን ጣም እናከብራታለን። አስረግዘ ሴት ልጅን አስረግዘ ከሌላ ሴት ጋር ትተኛለ። እንዲህ የምትወዳት ከሆነ ስለዚህ፣ እዚህ ጋ ያላቸው ሰዎች፣ ኮሜንት ላይ መጥፎ ነገር የምትጽፉ ሰዎች ሲኖስ እሷ ስለምታውቅ ነው። እሷ ልጇን ፕሮቴክት እያደረገች ነው። ታዋቂ ሀገር የሚያውቃት ማንም የሚሰግድላት ቆንጆ የተባለ አንድ የሆነ እዚህ ግባ የማይባል አጠገቡ አንድ አመት በሙሉ ሌላ ውሽ የማይዞ ሲሸከሽክላት ዞር ብላ ማታይኩ ሴት እኮ አለች። አንዳንድ ሴቶች በጣም ያስቃሉ። ይህንን በብሎ እናት ጓደኞች አፈነን ቁጭ ብለን ዛሬ ስደዋልኒስ ከዚህ ቶፒክ እንውጣና ስላገኘ ነው እንዲህ እንዲህ ያድርገሃል ብለን ስትጠይቂው አይ ጫፍጫፉን ብቻ ነው ያደረግኩት የሚለው ነገር ጫፍጫፉን ያደረግኩታል። እኔ ምልሽ አሁንም ኬፕ ፕሮቴክቲንግ ዩልችልድረን ዋጋ ይከፈልሽባት ነች። ባለፈው ተነግረሻል። ዩቱ ላይ አራገባኝም። እኔ ለማንም ሰው የምከፍል ዋጋ የለኝም። የምከፍለው ለአንድ እና ለአንድ ይሆንዬ ለጅጅዬ አሁን ጅጅዬ ጡቷ አስቸግሯታል። ጀርባዋን እያመማት ነው አሁን ከሰሞኑን ቦታ ካገኘች ኦፕራሲዮን ታደርግ እና ለሚቀጥለው ሰመር ጎች ጎች ያለጡት ይዛላችሁ ትመጣለች። ይመችሽ አለን ይመች። ከታቤል እናቴ ትሙት። ደግሞ ደግሞ ጎረምሳ ቆይ ስሜ አጋጣሚ ነው። እንደ ጂጂን የነካ የለውም። በረካ እናቴ ትሙት መመሰለ እግዚአብሔር ሰው ነኝ። ዮን በጣም ጥሩ ሰው በጣም እግዚአብሔር እንደኔ አይነት ሴት የለም። ማርያምን እነ ቤቴ ነው አብሮኝ የኖር የሀገሬ ሰው ይናገራለን። እኛ ንገሪሽ፣ በደቦ ነበር ተሰብስበን። ምን ሰማሽ? ያኔ ዩኒቨርሲቲ ተማሪ ነበርኩኝ እኔ አገር ቤት። ሶሻል ሚዲያ እግዚአብሔር ነው አገር ቤት ነው እና ተሰብስበን በቃ ዶርም ውስጥ ከፍተን ላይበሽን ዩቲዩብ ላይ ቁጭ ብለን እናዳምጣለን። ብዙ ሰዎች እኔ እንዲሁም ከዛ ነው የሚያውቀኝ ብዙ ልጆች እንዲሁ፣ በቃ በጣም ደስ ይለን ነበር ከሆኒ ጋር ያላችሁ እንትናምን በቃ እንትናችሁ። ያን ያው ኔትወርኩም ኢንተርኔትም ኢንተርኔትን በየቤቱ መግባት የጀመረው ከተወሰነ ጊዜ በኋላ ነው። ታውቂያለሽ፣ አሁን በቅርብ ነው እና የለም። አዎ ኢንተርኔት የለም። እንደዚህ ዩቲዩብ ላይ ምናምን አክሰስ ብዙ ሰው ብዙ አይገባም። ዋይፋይ ምናምን ለማግኘት የሆነ ቤት ሄደሽ የሆነ ቦታ ሄደሽ ጥግ ላይ ምናምን ፓስወርድ ተቀበለች። ጥግ ላይ በራቸው ላይ ምናምን ካልሆነ እንዲህ አሁን እንዳለው ጀኔሬሽን እዚህ ጋር የለ። አንተ ከመግባት በፊት ነው የጠየቀችው፣ እቺ ቆሮቆ እንዳ አሮጌት ማለት ነው። አንተ ከመግባት በፊት እኔ እንደ እድል ነው ያስገባሁ፣ መርጬም አይደለም። አሁን ምን ትላለች? በአንቺ የተነሳ ነው ሶሻል ሚዲያ ውን የጠላሁት ትላለች፣ ከአንተ ቤጣር ስላላስገባት። እመቤቴ ማርያምን እኔ አይወዝልስ እኔ ንገርሽ አንቺን ሳቅ